እንዴት ነ አዎ መጥቻለሁ ማሚ መጣሽ ፍቅር ምን ብለሽ ነው አዴነ ሰጠሻት እንዴት ውጣ ብዬሻለሁ አላሽኝም እማዬ እና ምን ሁም ብለሽ ነው ሰጠሻት እራሷ እኮ ናት የወጣችሁ እማዬ ሁሉንም ነገር ሊዳ ነግራኛለች ከአዳይ ጋር ምንድን ነው አያያዛችሁ? ነው ወይስ ለአንቺ ሲል ሰራተኛ እዚህ ቤት አይምጣ። ኧረ አንድ በሉልኝ። እኔ ራሱ ገና ከመግባት ያልቻልኳትም ለባርኮት ብዬ እንጂ እዚህ ቤት ውስጥ የቆየሁት እዚህ ቤት ውስጥ መኖር ከባድ ነው። አንቺ አልተጠየቅሽም፣ ውልቅ ማለት ትችያለሽ። ወሬኛ ፍቅር፣ ሁለተኛ ከማንም ጋር ፍላፊ እንድትካፈች አልፈልግም። አሁን መኝታ ቤትሽ ግቢና እረፍት አድርጊ። እሰይ! የታባሽ አንቺ ደግሞ ፍቅርንም ሆነ እዚህ ቤት የሚመጡትን እያንዳንዱን እንግዳ እንድታከብር ይፈልጋለሁ። እዚህ ቁጭ ብለሽ አፍሽን አትክፈችኝም። እናንተ ደግሞ አዴን የገባችበት ገብታችሁ ይዛችሁ እንድትመጡ ንድትመጡ ፈልጋለሁ። እማዬ፣ አዴ እዚህ ቤት ውስጥ የምትኖር ከሆነ እኔ እዚህ አልኖርም፣ አባቴ ጋር እሄዳለሁ። አንድ ቀን የተወደቅሽ ብሎ የማይጠይቅሽን አባቴ አባቴ አባቴ ስታያታፍሪ። አሁን ያልጨርስ ነው ብዙ ነገር አለ። ግብና መኝታ ቤት ሽረፊ፣ በኋላ እንነጋገራለን ይሰጣለን። አዴ መፈለግ ይኖርብናል። ለአዴ እኮ ያይገባት በዚህ ሰዓት የተት ነው። ዴ ተረጋጋ እንጂ ነገ በጠዋት የሆነ ነገር ለማድረግ እንሞክራለን። አዎ ልጄ። አሁንም ለሽ ከሁሉም ጋር አፍሽን አተካፈች በፍቅር የተቃጠልኩት ይበቃኛል። እዚህ ኧረ እማዬ፣ ቤዛ እኮ ፊት ለፊት ስለምትናገር ነው እንጂ በጣም ጥሩ ልጅ ነች። በእውነት ወጀት አለሽ እማዬ አታ እራሷ ሲመራት እኮ ተመልሳ ትመጣለች። እዛ ረስ ለሷ ብዬ ሄዳለሁ እንዳትለኝ እንዲን ቤት በቃ ሄደችበት መሄድ ገጠር ገጠር ልሄድ በቃ እኔ ለመኖር ምንም ጥሩ እሺ ቆይ፣ ሄደህ ስትባል የት እላለሁ? የምትሄደው የት ታውቀዋለህ? ዳይመንድ ታውቀዋለህ? እሺ ቆይ፣ አሁን እሱ እንደሚወስድ በምን እርግጠኛ ሆነ? ወዶ ሲሆን በግድ ይወስደኛል። ዴ ዴፍ ተረጋጋ እንጂ እዛ እኮ ነገር ቀላል አይደለም። እኔማ አብሬ መሄድ ደስ ይለኝ ነበር፣ ነገር ግን አብሬ መሄድ አልችልም። ከቤዛ ጋር እናቷ ጋር ስራ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሪ ቤተሰቦች፣ እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልለኝ። ሰራተኛው አዳይ ክፍል እንደተለመደ ስልሳ ይዤላችሁ መጥቼ ያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልለኝ። የባርኮት እናት ከገጠን መጣለች። አዳይን ቤት ስትፈልጋት አጣቻት። ከዛ አዳይ የት ሄደች እያለ በጣም እንግዲህ ፍቅርም በጣም ተናዳለች። እናንቷ ውሸት ስላወራች እናንቷ ስትመጣ እማዬ እንዴት መጣሽ ብላ ተደናግጣለች። እማዬ እንኳን ደህና መጣሽ ያለች በድንጋጤ ሰላም ትላታለች። ነይ ቁጭ ቤት ትላታለች። ያው ፍቅርን እንደተለመደ ውሸት አውርታለች። እናቷን ያላለች ነገር እናቴ ከዚህ ቤት አባሪያት አዳይን ብላ አባራት ነበረ። እንግዲህ ባርኮቱም ነበረ አጋጣሚ ሆኖ ባርኮት እንደ ወደ ቤት አይደለም እንግዲህ አደረከኝ እንደ እና ማሚ እንዴት ናቸው ተሻላቸው? እንደ ተሽሏታል ብሎ የባርኮት እናት ይመልሳሉ። ከበፊቱ ደህና ናት። እኔ ምላችሁ አዳይ ሴት ናት። አዳይን አደ የለችም ሄዳለች። የለችም ማለት ምን ማለት ነው? ፍቅር ያልኩሽ ነገር እማዬ፣ አዳይ አደይ ምናት ባስለመናት እዚህ ቤት አለቀመተን ብላ ሄዳለች ብላ ውሸት ፍቅር ውሸት ተወራለች። ራሷ ፈልጋ ሄዳለች። ወዴት ነው ሄደቹ? ቆይ ሰው ቤት ነው ወየገባቹ? አዳይ እናቷ ሄዳለች። የት ገጠር ሄዳ ነው? አውም አውም ብሎ ባርኩ ይመልስላታል? ባርኬ ስንት ነገር ነገር እንዴት የነገርከው ሁሉ ተታ እንዴት ትለቃታለህ? እቅር ተማሜ እኔ የስራ በወጣሁበትን አጋጣሚ ነው የሄደችው። ምንም አድረግ አይቻልም። ወይኔ ልጄን አሰቃቃችሁ ነው ከቤት ያወጣቻት። ፍቅርን ደግሞ እማዬ ለአዳይን ብቻ አይደለም ልጄ ያልሹ። አዎ ልጄናት። አዳይ ማለት እኮ እኔ ባልነበርኩበት ጊዜ እንደ እንደኔ ሆና ስትከባከብ የቆየች ልጅናት። አዳይ ማለት ከእናንተ ልጄ ታላቃትም ልጄናት። እንደ ልጄኑ እቆጥራታለሁ ብላ የፍቅርና ትመልሳለች። ከዛ ባርኪ እማዬ ተረጋጊ እንፈልጋታለን። ከዛ ፍቅርንም የት ብለህ ነው የምትፈልጋት? አዳይ የምትባል ልጅ ከዚህ ቤት የለችም። በቃ አትመለስም። አንቺ ነሽ ያልሺው። አዎ ባርኪ፣ ሁለተኛ ስህተት አትስራ። አትጨቃጨቁ በቃ። ያቺ ቤዛ ያልሻት ልጅስ የታለች? ከዛ ባርኪ ደንግጧል። ቤዛ ማለት ቤዛ ምንድን ነው? ቤዝ ከዛ እሷ እኮ ብሎ ውሸት ሊያወራት ሲል ከዛ ቤዛ መጣች። ቤዛ ማለት እሷ ናት ፍቅር ብሎ እን ባርኪ ለፍቅር ሊቆጣት ይችላል። እኔ አለምንም ባርኪ እናትህ ናቸው፣ እናትህ መጡ። እን አዎ፣ የባርኮት እናት ነኝ። እንግዳ እንደዚህ ነው ን የምትቀበዩ? ይቅርታ፣ ያው እሷ እንደምትመጡ ማንም አናገረኝም እንጂ ቡና ፈላለት ነበረ። እሰይ የኔ ልጅ ስራ፣ ቡና ፊልኝ። ገ ትንሽ አስደክሞኛል። እንዴት ናትማየ ሰራተኛ እኮ መቼ ስራዋን ታይቶ ነው። ነገር ግን አዳይን የሚያክል ሰራተኛ የትም አላገኝም። እንግዲህ ቤዛ እንደ ፍቅር ሆና እያገለገለች ትገኛለች። እንግዲህ የባርኮት እናት ከዛ በይ ፍቅር ና ያግዥኝ ለማ የቡና ናፍራት ስትል ቤዛ ከመቼ ወዲህ ነው ቡና ማፍራት የጀመረችው? ከዛ ነው ወይስ ደግሞ ደሞዝ ስትከፍ ታካፍያታለች? ቤዛ እራስሽን ችዬሽ ሲል ከዛ የፍቅር ሰራተኛ እንግዲህ ቤዛ ነው

እኔ የኔ አግዘሻለሁ ብሎ ባርኪን ቤዛን ይዞ ወደ ኩሽና ጎትቶ ነው ያስገባታል ማለት ነው። ያው የፍቅር ስራ ያው ፍቅር የቤት እመቤት አትሆንም። ወንም እቺ ወርቅ የመሰለች ልጅ አባራሽ እንግዲህ እቺ እቺ ምን ለዚ ለውዚ የሌላት ልጅ እንግዲህ ምን ብለሽ ነው ቤት ያመጣሽብኝ? ቡናዋን ቀምሰሽና ካተመቻሽ ታስወጫታለሽ። ሊድና ዴቡ የት የትናት? ሊዱ መኝታ ቤቷናት። ዴቡ ወጥቶ አልመሰለኝ። ሂጂና ሊዱን ጥሪልኝ። ላገኝ ተፈለጋለሁ። ደህና ናቸው ግን ምን ትሆናለች እሷ። እኔ ብቻዬ በስራ ተጎዳው ብላ ፍቅርን ውሸት ተታወራለች እሷ። እኮ ሊዱ እዚህ አላደገችም። ምንድን ነው የምታግዝሽ? ምንም የምታውቀው ነገር የለም። በቃ እንደዚህ እያልሻት ታስቀብጫት እያለች ፍቅርን በንዴት ብድግ ብላ ተነስታለች። እቺ ፍቅር የምትባለው እናቷም ደግሞ እች ልጃ ትሻሻለችም እንዴ በማለት እንግዲህ በሀሳብ ጭልጥ ትላለች ማለት ነው። ባርኬን ቤዛ ይዞ ወደ ኩሽና ገብቶ፣ እንግዲህ ስለእኔ ብለሽው እንግዲህ ሁሉም ነገር ቻዩ የፍቅር ሴራ ነው፣ ፍቅር ያደረገችው ነገር ነው። እኔም ሳላቅ ድንገት እናቴ ነው የመጣችብኝ ይላል። ከዛ እዚህ ጋር አሸናፊና እንግዲህ የአዳይ እህትን እንግዲህ መንገድ ላይት የተጫወቱ ይገኛሉ። አንተ ጅል ምንድን ነው የሚያጃጅልህ ብላ ወንዝ ውሃ ቀጥታ ስትመጣ ምንቲ እንዴን ሌላ ግዝሽ አይደለም እንዴ እንደዚህ የምታዘጊው እያለ ከዛ አሸናፊ የሚባለው በአደይ ህትን ውሃውን ተሸከሞላት ወደ ቤት ያደርስ ያለ መንገድ ላይ ደግሞ መጡና አይ ብርሃኔ አይ ብርሃኔ ምስጋና የሚባል ነገር የለሽም እንዴ እስከ እንኳን ቢያንስ አንድ ቀን አመሰግናለሁ ብለሽ ሰውን አመስግኝ ምን አደርገህ ለኝ ነው እኮ ማመሰግንህ በእርግጥ ከዛ ጀሪ ከምትባል ከዱቄቷ ተጣልተህ መሆን አለበት እንደዚህ ምትሆነው ትለዋለች እንግዲህ ብርሃኔን እንግዲህ አንቺ በምንጣምሽ እያለ እውነት ምቺ ዱቄት እያለ እንግዲህ የጄሪን እየተድባጠ እንጂ እኔ ስነግረት አልሰማ ብለህ ነው እንጂ እኔ ያልኮን ብትሰማ እንደዚያ አትሆንም ነበረ። ቤላ ብርሃኔን የአሸናፊን እንግዲህ ትነግረዋለች። እንደዛ እያሉ ከዛ በኋላ እንግዲህ አዳይ ጠላቶቹ መጥቶ ዱላቸውን ይዞ መጥቶ አዛ እንደዚ እያሉ እንግዲህ ወንድ ሁን ወንድ ማለት እንዴት ነው እያሉ እስኪ አሳየኝ እያሉ ሁለቱም ከዛ ሲገረፉ እያሉ እንግዲህ የእናንተ ገርሞኝ ሳለ እንኳን የብርሃን ውሃ መቅደት ጀመርክ እንዴ? ከጥቂት ግዝ በኋላ ወንድነትህን ጠፍቶ ቀሚስ ለብሰህ እንዳላገኝ ሄዱታል። የአሸናፊ ስማ፣ ተከፍሎኝ አሽክር ከመሆን በነፃ የእናቴ አሽክር መሆን አስር እጥፍ ይበልጣል እያለ አሸናፊ እንግዲህ ጉራውን ይነፋል ማለት ነው። እንግዲህ መንገድ ላይ እንደዚህ ሁለቱም እንትን እያሉ ይገኛሉ ማለት ነው። ከዛም በኋላ አሸናፊና ከዛ ወደ ብርሃኔ ወደ ቤት ገብቶ ስልክ ለምድሮ ማይደውልልኝ ያወጋሽ ነገር አለ ብሎ ከአዳይ ጋር ያወራሉ። መች በስርዓት ቁጭ ብለን አውርተን እናውቃለን? እሱማ ብርሃን ነግራኝ አይደለም እንዴ አንቺም ጠልፎች እንደነበረ አው ደመቀ አውቆ ባይሆን የእኔ ጥሩ ነገር አላደረገ። አዳይ እንደ መሆኑን አላወቀም እንጂ ውስጠት ነበረ። ዳይመንድ በጀርስ ላይ ኖሮ ከኪንጎ አልተርፍም ነበረ ዳይመንድ ና ኪንጎ ደግሞ ማን ናቸው? ደመቀና ንጉሱ ናቸዋ እንዴ። እነሱም ስም ወጣላቸው እንዴ ዳይመንድና ኪንጎ አልሽ እንዴ ታዲያ ለምንድን ነው እዚህ ለመቆየት አሰብሽ፣ ወይስ እዛ ለመሄድ አሰብሽ? ይላታል አሸናፊ። እኔ አላቅም አሸናፊ፣ አሁን ወደዚህ ሀገር የመጣሁት ለማሰብ ነው ብላ እንጂ እዚህ ሀገር መኖርና እንደማልችል ያኔ ከአባቴ ጋር ስወጣ ነው ያወቅሁት ብላ አዳይን እንግዲህ ትመልሳለች ማለት ነው። የአንቺም የሆን ጊዜ ይመጣል ታለም፣ እያለ አሸናፊ። ለጊዜው ነው ለጌታው ልጅ ሌላ ሚስት እስከሚያጭል ድረስ ነው ከዛ በኋላ የቀለሽን እንደፈለሽ ትኖሪያለሽ ይላታል አሸናፊ ማለት ነው ለአዳይን አደይም ደግሞ አሸናፊ በልቤ ምንም አይነት ደስታ የለም እኔና ብርሃኔ ያፈራነው ትዳር አፍርሼ እስኪ ተወኝ ባክህ ትለዋለች የኔ ጉድ ተወልቶ አያርቅም ብላ አዳይን እንግዲህ ለአሸናፊ ብርሃኔ ደግሞ የታለም እንደዚ ያልሽን እራስሽን ትዳሩንም ልጆችንም እንግዲህ አባትሽ እንጂ አንቺ አይደለሽም፣ ትላለች ብርሃኔ ማለት ነው። አንቺ በምን አቅመሽ እንደዚህ ታደርጊያለሽ? አሸናፊ አሸናፊ አዋዳይ ብርሃኔ እውነቷ ነው ይቅይ ዋጋ ሰው አንቺ ላይ ቢፈርድም ያደረግሽው ነገር እኮ ትክክል ነው ብሎ ደግሞ እግዚአብሔር ይመስገን በይ ጥሩ እናታለች ምን ደግፍሽን እያለ አሸናፊ ለአዳይን እንግዲህ ሞራል እየሰጣት ይገኛል ማለት ነው። እዚህ ጋር ደግሞ አሸና ኪንጎ እና ዳይመንድ እንግዲህ ከአባቷም አምልጠ እዚህ ብትመጣ አንተ ነው የምጠብቀው። ተረኪንግ ወላሽ በል ሰው እንዳይሰማ። ያጫት እኮ የውልህ ከተማው አገሪቱ አለ የተባለ ሀብታም እኮ ነው። እዚህ መጥተህ አንተህን አግብተህ ከምታክክ እሷን አግብተህ ንግሥት ሆና አትኖርም እንዴ? አንተም አባትም ትደግፉ አለ ይደግፉ አለ እያልኩ ሳይሆን፣ በቃ ለአዳይ አማራጭ የፈለኩላት ነው። ቆይ አንተ እዚህ ብትመጣ ደስ የሌለ ሰው በምን ልትኖራት ነው? ለሷ ያለኝ ፍቅር ነዋ። ረዥም በርበናት ብሎ ብሎክ ኢንጎና ዳይመንት የተጣለሉ ፍቅር ብቻው እንዴት እንደሚሰራ የት ሀገር ነው? ብሎ እንግዲህ ሁለቱም፣ ወይ አንተ ገንዘብ ሊኖር ይገባሃል፣ ወይ እሷን ልታፈቅር ይገባሃል። አንተ ብቻ አፍቅራት ምን አይነት ህይወት ሊኖረህ ነው? ወይ ገንዘብ የለህ፣ ወይ ደና ነገር የለህ። ታዲያ እኔ ከሱ ትመርጣለች ያልክ ነው? አራ የውንህ እኔ እንደዛ ላልኩም ነገሩ ነው ያልኩ። አዳይ እንደዚህ አይነት ነገር የሚያታላ ሴት እኮ አደለችም። እሺ ምን ይሻለኛል? እናን ሂድ ና ንጠጣ፣ በቃ ሁሉም ነገር ትረሰዋለህ። አዳይ ገለመሌጥ የሚለው ነገር ትተህ ዛሬ ፋፈሽትለች ብለ ነው ምንውለው እያሉ ወደ መጠጥ ቤትን፣ ኬንጎና ላይመንድ ወደ መጠጥ ቤት ይሄዱ ነው አሁን እዚህ ጋር ከሆንኩኝ ጤነኛ አልሆንም በቃ ተነስ አሁንስ ጤነኛ ነህ ወይ እንዴ እንኳን አንተ አይደለህም ያኛው ፍቅረኛው ጨልለዋል አይ አዳይ እንደውም ግን ግን ምን ምታ ምን ልታመርት ነው መሰለኝ በጠራራው እኮ አሷ አልሰማ ብሎኛል እያሉ ኪንጎና ዳይመንድ ወደ መጠጥ ቤታቸው ይሄዳሉ ከዛ ባርኪ ደይቭ እና ባርኪ ወደ ገጠር ለመሄድ አስቦ ተነስቶ ነበረ ግን ቦታው የሚያሳያቸው ሰው ጠፍቷል ማለት ነው ከዛ በኋላ ዴቭ ብቼም በሆንም እሄዳለሁ እንጂማ እዚያ ልቀመጥም፣ አዳይ በሌለችበት እያለ እንግዲህ ለባርኪ ልቀቀኝ ብሎ ከዛ ዳይመንድና ኪንጎ ፍለጋ ሲሄድ እነሱም አላገኛቸውም ማለት ነው። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ድረስ ጨርሰን ብቱ ሰላም ለሀገራችን ሰላም ለህዝባችን እያልኩኝ በዚሁ ስናበታለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ በየቀን ምለቅላችሁ አዳዲስ ቪዲዮ እንዲደርሳችሁ የደወል ምልክቷን በማጥቆር ቤተሰብ ልትሆኑ በአክብሮት በትትናን እንጠይቃለን። ማዳን ውድ ቤተሰቦች የሚሰጡኝን አስተያየት ከልብ አመሰግናለሁ። በቀጣይ እስከምንገናኝ ድረስ ቻርስ ሰንብቱ።